ወዳጃችን የሌሊት ወፍን ደባል አድርገው እየቀለቡ እየተንከባከቡ በአንድ ቤት አብረው ስለመኖር አስበው ያውቁ ይሆን? ማለትም ልክ ድመትና ውሻ፣ በግና ፍየል አሊያም ከአዋፍ ዝርያ ዶሮና እርግብን የቤት እንስሳ አድርገው እንደሚያኖሩት የሌሊት ወፍን በቤቶት ስለማኖር አስበው ያውቁ ይሆን? እረ በጭራሽ። ደግነቱ ሷን በየጤሻው በየዋሻው እየዋለች በጨለማ ተገነው የምትንቀሳቀሰው እንጂ እንደው ሰዓት ብሏት ደጃፌ ብትገኝ በጤኗ አትመለስም። ጭራሽ ደባልነት እንዴት ሲደረግ ምላሽት እንደሚሆን እርግጥ ነው። ሴቷ እመት ሻንታ ቤን ፕራጃፓቲ ግን ብዙዎች አይነ ሽላፈር ብለው የሚያካልቧትን ብቸኛዋን አጥቢ ወፍ ዘር የለሊት ወፍ በቤታቸው አስጠግተው ያኖሯት ከገቡ ሁለት አስርት ዓመታት ተቆጥረዋል። እመት ፕራጃ ፓቲ መኖሪያቸውን በሀገረ ህንዷ ጉጃራት ግዛት ራጅፑራ የተባለች ከተማ ውስጥ ያደረጉ የሰባ ሶስት አመት አዛውንት ናቸው። ከዛሬ 20 አመት በፊት አንዲት የለሊት ወፍ ወደ ቤታቸው ጎራ ካለች በኋላ በራቸውን ለለሊት ወፎች ክፍት አድርገው ያስጠጓቸው የገቡት እመት ፕራጃ ፓቲ ዛሬ ላይ በየቀኑ አንድ ሺህ ከሚሆኑ የለሊት ወፎች ጋር ቤታቸውን ተጋርተው ነው እየኖሩ ያሉት። በፊት በፊት ጎረቤቶች ሁሉ አሮጌ ቤቶች ነበር የነበራቸው። እያደር ግን ሰዎቹ ቤታቸውን እያደሱ ዘመናዊ ሲያደርጓቸው ነው በአሮጌ አፈር ቤቶች ቤቶች ውስጥ ይኖሩ የነበሩት የለሊት ወፎች ወዳልታደሰው የኔ ቤት ተሰደው እየመጡ ይኖሩ የጀመሩት ሲሉ እንዴት ከለሊት ወፎች ጋር ቤት ተጋርቶ የመኖሩ አጋጣሚ እንደተፈጠረ የሚያወሱት እመት ፕራጃፓቲ መጀመሪያ ሰሞን እፈራቸው ነበር፣ ላባረራቸው ሙከራ አድርጌ ነበር ይላሉ። መጀመሪያ ላይ ላባረራቸው ሞክሬ ነበር። ነገር ግን ኃጢአት መስሎ ስለተሰማኝ አብረውኝ እንዲኖሩ ፈቀድኩላቸው። በቤቴ ማስጠጋት ብቻ ማይደል ታዲያ እንከባከባቸውም ጀመር። መጀመሪያ ላይ አንዲት ብቻ ነበረች። በጊዜ ሂደት ግን ቁጥራቸው እየበረከተ መጣ ሲሉም ነው እመት ፕራጃ ፓቲ ስለደባሎቻቸው የለሊት ወፎች የሚናገሩት። እንዳሻቸው እየወጡ የሚገቡት የለሊት ወፎች የሚያሰሙት ድምጽ ደስ እንደሚላቸው ነገር ግን አንዳንዴ አንዴ ከእንቅልፍ እንደሚያነቃቸው የሚናገሩት እመት ፕራጃ ፓቲ የለሊት ወፎቹን የተለያዩ አትክልትና ፍራፍሬዎችን የሚቀልቧቸው ሲሉ ሲሆን አንዳንዴ እንደውም በእጃቸው እያጎረሱ ነው የሚመግቧቸው። ባለቤታቸውን በወጣትነታቸው ያጡት የአራት ልጆች እናቷ መትፕራጃ ፓቲ በጉብዝናቸው ወራት ብርድ ልብስ ይሰሩ የነበረ ቢሆንም አሁን ላይ ግን መንግስት በየወሩ በሚቸራቸው ድጎማ ነው የሚተዳደሩት። ቀኔን የማሳልፈው የለሊት ወፎቹን በመንከባከብና የእለት ተዕለት የቤት ውስጥ ስራዎችን ለመከወን ተፍተፍ ስል ነው የሚሉት አዛውንቷ የለሊት ወፎች አሳዳሪ መትፕራጃ ፓቲ ሁሌም በየቀኑ ወደ ቤተ እምነታቸው ሄደው ጸሎት አድርሰው ሲመለሱ ቤቱን የማጽዳት ስራ እንደሚጠብቃቸው ይናገራሉ። ከቤተ እምነት ተመልሼ ቁርሴን እንደበላው ቤቱን ለማጽዳት እነሳለሁ። በእርግጥ ወዲያ ወዲህ ማለቱ ቢከብደኝምና ስራው አድካሚ ቢሆንብኝም አልከፋም ሲሉም በሀገሬው ሰው የለሊት ወፏ ሴት እየተባሉ የሚጠሩ ታዛውንቷ እመት ፕራጃፓቲ ይደመጣሉ። ሰዎች ለምን የለሊት ወፎቹን በቤቴ እንዳስጠጋዋቸው ሁሌም ይጠይቁኛል የሚሉ ታዛውንቷ ተይ በኋላ ትታምም ያለሽ ቤትሽ መጥፎ ጠረን ያመጣል ይሉኛል እኔ ግን ግድግዳ ወለሉን በደንብ አጸዳድቼ መድኃኒትነት ያላቸውን ቅጠላ ቅጠሎች እያጨስኩ ስለሆነ ቤቴን የምጠብቀው ስጋት የለብኝም ሚላሉ አሉ። አሁን ላይ ከቤታቸው ሁለት ክፍሎቹን ለለሊት ወፎቹ ለቀውላቸውም ነው እየኖሩ ያሉት። ወዳጃችን አንዱን ልጃቸውን በለሊት ወፎቹ ቤት እንደወለዱት የሚናገሩት እመት ፕራጃፓቲ የለሊት ወፎቹን እንዴት ብዬ አባረራቸዋለሁ? አሁን ላይኮ የቤተሰቡ አንድ አባል ሆነዋል፣ ሲሉም ነው የእሳቸውና የለሊት ወፎቹ ወዳጅነት የቤተሰብ ያክል የጠበቀ እንደሆነ የሚያስረዱት።